እውነቱን ተናግሮ ለቤተሰብ ማሳወቅ የአስፈራው ዴቭ ለወይዘሮ ታለም ፍርጥ አድርጎ አደይን እወዳታለሁኝ ላገባት ወስኛለሁ ብሎ ለታለም ሲያሳውቅ ወይዘሮ እታለም እውነት ነው፣ እንደዚህ ነው ልጅ ማለት። አኮራሃኝ፣ ገና ዛሬ አስደሰትከኝ ዴቭ አለችው። ዴቭም ከልብ አመሰግናለሁ፣ በእኛ ደስታ አንችም በመደሰትሽና ደግሞ ደስ ብሎች ስለተቀበልሽን እኛም እናመሰግናለን አላት። አደይን የመሰለች ብዙ ወንዶች ሊያገቧት የሚፈልጓትን ሴት ልብ እንዴት አገኘኸው? እንደዚህ እንዳስደሰትከኝ ደግሞ እንዳታስከፋኝ አደራ። አደይን እንድታስከፋት አልፈልግም። አንድ ቀንም አስከፍተሃት እንዳለቅ አደራ፣ ተንከባከባት። ታዲያ የታለች አለችው። እሊሊ ጋር ናት። ሊሊ እቲንሽ ታማለች አላት። ምን ሆነኝ? እንዴትስ አትታመም? ያ ልጅ እጥሏት ሄዶ እኔማ ደውጌ ለቤተሰቦቹ ልናገር ነበር ለወላጆቹ ያችኛ ሚስቱ አርግዛለች አላችሁኝ እንጂ ልቧነ ሰብሯት እንዴት አትታመም እንዴት አትታመም አንተም አደራ አደይን ተንከባከባት እንዳታስከፋት ልጄ ስትል አደራ አብስታ ለዴቭ ነገረችው ለአደይ አበባ ገዝቶ ኤሊሊ ጋር እቤት ሄዶ ሰፕራይዝ ሊያደርጋት በሩ ላይ እቆሞ አደይ አዝናለሁ እታ አለም አልፈቀደችም በቃ ምን ይደረጋል እንግዲህ የመጣውን መቻል ነው ብሎ ለአደይ ሲነግራት አደይም የወይዘሮ እታ አለም ምላሽ ምን ይሆን ትቀበል አትቀበል ይሆኑ ብላ የምታከብራትን አሰሪዋን ፈርታ እየጠበቀች ነበር። ቆይማ ዛሬም ትፈሪያለሽ ወይ አትቀበልም እብለሽ እንደዚህ የምትሰዩ ዋለች ጓደኛዋ ሊሊ አሁ እስጥልም ለሊሊ መልሳላት አለ ባቡር የመጣ ምንድን ነው እንደዚህ ማማርና አበባ መያዝ? ብሎ ለዴቭ ነግረው ለአደይ እንደሆነ ስትገባ፣ እባክህ አደይን እበር ላይ ቆሟል ብለህ ንገርልኝ አለው። ከያዝካት አበባ እስክለኒዋም አንድ ስጠኝ ብሎ ዴቭ ከያዛት አበባ ለሊሊ እየዞ ገብቶ ወደኋላ አድርጎ ደብቆ ድንገት ያችን አበባ ሰጥቷታል። አመሰግናለሁ፣ ይችን እየመሰለች አንድ አበባ ምንም በማስመልከት ነው ግን የሰጠኸኝ አለችው። ምንም በማስመልከት ይመስልሻል? አይ ሴቶች ገና አንድ አበባ ሰጠኝ ብለሽ ጥያቄ በጥያቄ ልታቀርቢ ነው አይደለም ለማንኛውም አደይ ዴቭሽ ባልሽ እበርሽ ላይ ቆሞልሻል ሂጂ እየጠበቀሽ ነው ብሎ ለአደይ ሲነግራት አደይ ያዘነችው ወይዘሮ ታለም እየፈቀደች ያልመሰለቻት በጣም ደስ ብሏት፣ ፈጠን ብላ እዴቭ ጋር ለመድረስ ሄዳለች። ሊሊ ስለዛች አበባ ጠየቀችው። አንድ ወንድ ልጅ ይህን የመሰለ አበባ ለሴት የሚያበረክተው በምን መልክ ይመስልሻል ብሎ ለሊሊ ነገራት። ሊሊ የሚደስ ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ በዝት ይበል። ለቻናሉ አዲስ የሆናችሁ ቤተሰብ የሆናችሁ እንዲሁም ቪዲዮውን ላይክ እና ሼር በማድረግ እስከ ፍጻሜው እንድትከታተሉ ትላለሁ። ሰራተኛዋ አደይ ክፍል 144 በጉጉት ሲጠበቅ የነበረው የወይዘሮ ታለም ምላሽ ምን ይሆናል? የዴቭና የአደይ ፍቅርን ትቀበል ይሆን ወይ ብለን ስንጠ ብቅ ነበረ ያም ደግሞ ታፈቅራታለህ ወይ ብለው ነበር። የባለፈው ቪዲዮ እያበቃው ዴቭም ያየኋት ዕለት እስ ቤት ገና እንደመጣች ነው። አደይን የሞዳት አደይ በቃ እኔ የእሷና የእሷ ብቻ ነው የምሆነው። ድል አድርጌ ላገባት እፈልጋለሁኝ። አሁን ቤተሰቦቿ ጋር እናት አባቶቿ ጋር ታዋቂ ሽማግሌዎችን ይዤ እንድገባና ያንን ደግሞ እንዲተባበረኝ ደመቀ አብሮኝ ይሄዳል ብሎ ብሎ ወይዘሮ አለም ነገራት። ከገጠር የመጣችው እኮ ባል ሸሽታ ነበራ። እንዴት የአደይ ልብ፣ አንተ እንዴት አገኘው? አለች ወይዘሮ ታለም። እግዚአብሔር ፈቅዶ ነው አደይን ለኔ ያደረጋት አላት። በዛ በጣም ደስ አላት። እሺ ለእናት ተናግረሃል አሳውቀሃል? አለችው። አረገን አላሰውኩም፣ አንቺ ትናገር ያለሽ ብዬ ነው። ታለም፣ ደስ ስላለሽ በጣም ደስ ብሎኛል፣ ብሎ ለወይዘሮ ታለም ሲነግራት ተንኮለኛ ፍቅር፣ እንዴት ለሁለቱ እንዲጋቡ ተፈቅጅላችኋለሽ? እንዴትስ በሁለቱ መቀራረብና መጋባት ደስተኛ ትሆኛለሽ? አንድ ተራ የቤት ሰራተኛ ከሆነ ታረቻት። ለእናቷ በጥፊ ልጇን አጮለቻት። እንዴት በዚህ መልክ ትናገሪያለሽ? ስንት ጊዜ ልንገርሽ አንቺ ልጅ ምንድን ነው የማይገባሽና? ከተንኮል ሌላ የማታስብው እንደዚህ አይነት ስም ሁለተኛ እንዳታወጪ እንዳትናገሪ ብዬ ስንት ጊዜ ልናገረሽ ብላ ለልጇ ብትነግራትም ከዚህ ቤት መውጣት አለብኝ አልፈልግም ብላ በጣም ተቆጥታ እክላሷ ገብታ እየተብሰለሰለች፣ የቤት ሰራተኛዋ ገብታ ጠራሽኝ ወይ? የምትፈልጊው ካለ ልረዳሽ እፈልጋለሁ ብላ ሮማን ነገረቻት። አልጠራሁሽም እሺ፣ ውሃ አምጭልኝ ብላ ለሮማኔ ነገረቻት። ዴቭም አበባውን በሩን ክፍት አድርጋ ስታይ፣ ዴቭ በእጁ አበባ ይዟል። የኔ ውድ ሚስት፣ የኔ ፍቅር፣ እንቺ እንኳን ደስ ያለሽ፣ እታለም ፈቅዳልናለች ብሎ ለአደይ ሲነግራት፣ እውነትህን ነው ብላ እሱን ነቀፍ አድርጓል። ሌሎቹ ደግሞ ሊሊና ባቡሬ ከፎቅ ላይ ሆነው እያዩ ነበር። ወደታች አያምሮም አያምሩም አለችው ሊሊ። በጣም እንጂ ተመልከት እስኪ ጓደኛዬ ምን ያህል ደስ እንዳላት። ወንድም የለኝም እንጂ ወንድም ቢኖረኝ እኮ አደይ ከኔ አታመልጥም ነበር እድራት ነበር አለ። እንከተላቸው አላት ባቡሬ። አረ ረፍ ደግሞ አንረብሻቸው፣ እግዚያቸውን በጥሩ ያጣጠሙበት አለችው ለባቡሬ እነሱን ከርቀት እያዩ በቃ እኛም ንግባ ብለው ሁለቱ ተያይዘው ወደ ቤታቸው ተመልሰው ሁለቱን ከሸኙ በኋላ ገብተዋል። ፍቅር ተንኮለኛዋ ከዛ ቤት መውጣት ያስፈልጋትና የእናቷ በዴቭና በአደይ መጋባት እንዴት እናቴ ትደሰታለች ብላለች። ሩታን እኔ ዴቭን እንደምወደው እያወቅሽ እንዴት በሁለቱ መዋደድ አንች ልትደሰች ቻለሽ? አለቻት ሩታን አይ በቃ አለቀ ከእንግዲህ በኋላ አደይና ዴቭ ናቸው እንጂ አብረው የሚኖሩት አንቺ ከነሱ ጋር መዝለቅ አትችም፣ እንደማይሆንም እኮ ታውቂ ነበር እንዲሁ ልፊ ብሎሽ ነው ስትላት፣ ፍቅር በቅናት ተንጨረጨረ። የፍቅር ጥያቄውን ፍርጥ አድርጎ መናገር የፈራው አሸናፊ ልንገራት አፈቅርሻለሁ ብዬ እውነቱን ፍርጥ አድርጌ ልንገራት ወይስ እንዴት ላድርገው እያለ እየተብሰለሰለ ያለው አሸናፊም ለሩታዬም እነግሯታል መጀመሪያ ለሩታ አማክሬ ነው እኔ እንዴት አድርጌ መናገር ያለብኝ ብሎ ለሩታ ነግሯታ። ሩታ ደግሞ እንዴት በምመልክ መናገር እንዳለበት ለሱ ስትነግረው እሱም አጠገቧ ሲደርስ የሚለው ግራ እየገባው እየተርበተበተ ብቻ ከአጠገቡ እሷም ትጠራኛለህ የምትለይ ነገር የለ እሄዳለሁ እያለችው ለሱ ነግሯል። አሸናፊ በአደይና በዴቭ መጋባት ሊጋቡ እንደሆነ ለሩታና ለሮማኔት ተናግሮ ደስ ብሎታ ዴቭ መጣ፣ ደስ አለው። እህቴን ልታገባ ስለሆነ አደይን የመሰለች ዴቭ፣ እኔም አንተን የመሰለ ምርጥ አማቼ አግባና በእዛ በቀዩ በቀየው ወይንም በሀገሩ ስንት ሰው ያስቸግራት እንደሆነ ድልት ላድርጋ። አግባትና አሳያቸዋለሁ። አሹ በጣም ለዴቭ ደስታውን ገልጾለታል። ደመቀ መንገድ ላይ ተቀምጦ እ ዴቭ አበባውን ዞ ሲሄድ፣ እንዴ እንዴ እንዴ ምንድን ነው አለው። በደስታ ዛሬ ደስ ብሎኛል፣ ለእኔ ልዩ ቀን ነው። አደይ በቃ ተፈቀደልን፣ እታለም ፈቀደችልን፣ ልንጋባ ነው። ውዷ ባለቤቴ ዘላለም አብሪያት ልኖር ወስኛለሁ። አደይ ሚስቴናት ብሎ ለደመቀ ሲነግረው፣ ደመቀም እኔም ከጎንነኝ ብሎ ገጠርም ተከትሎት ሄዶ ቤተሰብ ጋር አብሮ መጨረስ እንዳለበትም ለዛ ነግሮታ። አደይ ተከትዬ ነው የምሄደው፣ ያለበለዚያ አንድ ነገር ትሆንብኛለህ፣ ብቻህን አልሰደም አለችው። የኔ ፍቅር አንቺማ መሄድ የለብሽም፣ ባይሆን ዳይመንድ ከኔ ጋር ነው፣ ደመቀ ከኒ ጋር ነው የሚሆነው ብሎ ላደይ ሲነግራት እሷም በዛ እሺ ያል አባባ ከሞቱ በኋላ ፍቅርሽ ቀንሷል። አንቺ ልጅ ምን ሆነሽ ነው? ብሎ ኪንጎ ለቅምጥል ነገራት። እንዴ ምን እየሆንክ ነው? አለችው እና ታዲያ ስለ ትዳር አታወሪም፣ ስለ ወደፊት አታወሪም፣ ምንድን ነው ብሎ ነገራት። እንዴ አንተ እኮ ነው ወንድ ልጅ ነው ማውራት ያለበት እንጂ እኔ ሴቷ ነኝ ወይ ብላ እሷም በደስታ እንዳልተቀየመችና ና ምንም እቅር እንዳላላት እንዳወራህና እንደዚያ እንድልህ ትፈልጋለህ ወይ ኪንጎ ብላ እሱን እቅፍ አድርጓል ከኪንጎ ጋር ቤዛና ኪንጎ ተገጣጠሙ። ድንገት ቅምጥል አየች። አንቺ ከባሊያ ጠገብ ምን ትሰሪያለሽ? ሁለተኛ ከባሊ አጠገብ እንዳለሽ እዙ ገልሻለሁ አለቻት። ማን ነው ባለሽ? ይሄ እንኳን ለኔ ሊሆን ላንቺ የማይበቃሽ አለቻት። እተንኮለኛ እዛው አንቃታል ከእሷ ጋር ለምን አየሁ አለችው። ድንገት እንደተገናኙ ና ራሷ እንግዲህ ምክንያት እንደፈለገችም ደግሞ ለፍቅረኛው ግልጽ አድርጎ ለቅምጥል ነግሯታል። ኬንጎ የትዳሩን ጥያቄ፣ ስለ ትዳር ስላላቸው ህይወት ቀን ተቀን ምን ማውራት እንዳለባቸው ደግሞ ሁለቱ ተራ መጠበቅ እንደሌለባቸው፣ ይሄኔ ነው ወይንም እሱ ነው የሚናገረው እሷ ናት መናገር ያለባት የሚለው ነገር እንደሌለባቸው ናቸው እና እንድልህ አንተስ እንዳውራ ትፈልጋለህ? ብላው አዎ አባባ ከሞቱ በኋላ ያ የምትኝ ነገሮች ሁሉ ተቀይረውብኛል ብሎ እንዴት ነግራት፣ ችግር የለም እልሃለሁ፣ ግን ወንድ ልጅ ነው እንደዚህ ማለት ያለበት ስለትዳሩ እንደዛ ግልጽ አድርጎ መናገር ያለበት ብላ ለፍቅረኛው ተናግራለ። ቤዛ ተንኮለኛዋ ተንኮል አስባ ሊሊና አደይ በተቀመጡበት እነሱ ጋር ተቀም በር ቆርቁራ ገብታለች። ምን ልትሰሪ መጣሽ? ሰዎች ብለው ጥያቄያቸውን አቅርበዋል። እሷም እንግዲህ እዚህ ቤት ለምን እንደምመጣ ታውቂያለሽ። ሁልጊዜ እፈልግሻለሁ። ደግሞስ በኤላ ቤት ምን ትሰሪያለሽ? እኔ ሊሊን ብዬ ነው ፍለጋ የመጣሁት። ለካ አደይ ምስ ቤት ነው እያለሹ፣ ተፍ ተፍ በይ አደይ አስተናግጅኝ ስትላት፣ ሊሊን ብቻዋን መተው አልፈለገችም። አደይን አንድ ነገር ልታደርጋ ሊሊን አንድ ነገር ልታደርጋ ስለፈለገች አዴ ደግሞ ቤዛን አንቃታ ሌላ ሊሊ ደግሞ ተደርባ ከዚህ ቤት ውጪ ያለ አንድ ነገር አንቺ ልትመጪ አልቻልሽም ብላ ስትነግራት፣ ቤት እኮ የኤላ ነው። በኤላ ቤት እንደዚህ ምንድን ነው የሚያመጻድቅሽ ብላ ለሊሊ ስትነግራት፣ ሊሊ ደግሞ በፊት ኤላን እያለሽ አስቸግረሻል። አሁን ደግሞ ከኔ ላይ ከኔ ምን ቀረሽ ብላ ሊሊ ቤዛን ወደዛ ቤት ለምን መጣሽ ብላ በጥያቄ አፋጣታል። እሷ የመጣችው ለተንኮል ነበር። እንግዲህ የዛሬው ክፍል የዴቭና የአደይ በወይዘሮ ታለም ተቀባይነትን አግኝቷል። ዴቭም ለቤተሰብ ወደ ገጠር ሄዶ ሁሉም ነገር ጨርሶ ድልል ባለ ሰርግ ላገባ ተወስናለሁ ብሎ ወስኗል። ከጎኑ ደመቀ አብሮ ስራውን ይጨርሳል ማለት ነው። አደይም በጣም ደስ ብሏታል። እየፈራችሁ የወይዘሮ የታለም ምላሽ አስግቷት ነበር። ግን ወዳ ፈቅዳ የመረጠቻትን አይነት ሴት ስለ አገኘች በጣም ደስ ብሏታል። ቀጣይ በሌላ ክፍል እስከምንገናኝ ለዛሬው የነበረን ክፍል ይህንን ይመስላል። ቤተሰብ ያላችሁበት ሰላም ቆዩልኝ። አባይ ባይ